ሰላም፣ ጤና ይስጥልኝ። ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 17 2018 ዓመተ ምህረት በዛሬው መረጃ ሰዓታችን በአዲስ አበባ ህገወጥ የግመል ስጋ የሚሸጡ ስጋ ቤቶችን በተመለከተ፣ የለገጣፎ ነዋሪዎችን ያማረረው ህገወጥ የገንዘብ መዋጮና የነዋሪዎችን ስጋት በተመለከተ፣ የኢትዮጵያ ከፍተኛ ባለስልጣናት ከአሜሪካ የጦር አዛዦች ጋር በቀይ ባህርና ወደብ ጉዳይ ላይ ስላደረጉት ውይይት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአዲስ አበባ ከተማ ከቅርብ ጊዜ ወዲህ ከወትሮ በተለየ መልኩ ህገወጥ የግመል እርድ እየተስፋፋ መምጣቱንና ይህም ለተቋሙ አዲስ ተግዳሮት ምዕራፍ መክፈቱን የአዲስ አበባ ቄራዎች ድርጅት አስታወቀ። በተለይም ቦሌ ሚካኤል ተብሎ በሚጠራ አካባቢ በድብቅ እየገባ የሚሸጠው የግመል ስጋ የህብረተሰቡን ጤና አደጋ ላይ ሊጥል እንደሚችል ተጠቁሟል። የአዲስ አበባ ቄራዎች ድርጅት ዋና ስራ አስኪያጅ አቶ ሙሉነህ ደሳለኝ ለጋዜጠኞች እንደገለጹት ከተማዋ ቀደም ሲል ከምታስተናግዳቸው የህገወጥ እርድ አይነቶች በተለየ ሁኔታ አሁን ላይ የግመል ስጋ ያለ ሕክምና ምርመራና ያለ ፍቃድ አርዶ የመሸጥ ሁኔታ በስፋት እየተስተዋለ ነው። ድርጊቱ ለድርጅታችን አዲስ እና ያልተለመደ ፈተና ሆኖብናል ያሉት ስራ አስኪያጁ፣ በተለይም በቦሌ ሚካኤልና በዙሪያው ባሉ አካባቢዎች ግመሎች ከከተማ ውጪ ወይንም በድብቅ ቦታዎች ታርደው ስጋቸው በህገወጥ መንገድ ወደ መሀል ከተማ በማስገባት ለሽያጭ እየቀረበ መሆኑን በተደረገ ክትትል ማረጋገጥ መቻሉን አብራርተዋል። ይህ አይነቱ ህገወጥ እርድ በዋናነት የህብረተሰብን ጤና በእጅጉ የሚጎዳ መሆኑን ባለሙያዎች ያስረዳሉ። ማንኛውም ለምግብነት የሚውል እንስሳ ከምታረዱ በፊት ቅድመ እርድ ምርመራ እንዲሁም ከታረደ በኋላ ደግሞ ድህረ እርድ ምርመራ በብቁ የእንስሳት ሐኪሞች አማካኝነት ሊደረግለት ይገባል። ሆኖም እነዚህ ህገወጥ ነጋዴዎች ይህንን ወሳኝ የጤና ቁጥጥር ሂደት በመጣስ በሽታ ያለባቸው ወይንም ለምግብነት የማይበቁ እንስሳትን ለገበያ እያቀረቡ ሊሆን ስለሚችል ህብረተሰቡ ከፍተኛ ጥንቃቄ ሊያደርግ እንደሚገባ ተገልጿል። አቶ ሙሉና አክለውም ህብረተሰቡ ሁሌም ቢሆን ለጤናው ተስማሚ የሆነ ጥራቱን የጠበ እና በባለሙያዎች የተረጋገጠ ስጋ መውሰድ እንደሚፈልግ እናውቃለን። ይህንን ፍላጎት ለማሟላት ድርጅታችን ሌተቀን እየሰራ ነው። ነገር ግን ይህንን ህገወጥ ተግባር ለመግታት የህብረተሰቡ ትብብር ወሳኝ ነው ሲሉ ተናግረዋል። ነዋሪዎቹ በማንኛውም ሁኔታ ህገወጥ የግመል እርድን ወይንም አጠራጣሪ የስጋ ዝውውርን ሲመለከቱ ለሚመለከተው አካል ወይንም ለቄራዎች ድርጅት በአፋጣኝ ጥቆማ እንዲሰጡ ጥሪ ቀርበዋል። በመሰረቱ የግመል ስጋ በአዲስ አበባ መጠቀም እየተከለከለ አይደለም። የአዲስ አበባ ቄራዎች ድርጅት በተለይ ወይም በቃሊቲ ቅርንጫፉ አስፈላጊውን የሕክምና ምርመራ ያሟሉና ደረጃውን የጠበቀ የግመል ስጋ እርድ አገልግሎት እየሰጠ ይገኛል። ይህ አገልግሎት በዋናነት የግመል ስጋ ተመጋቢ ለሆኑ ለሶማሌ ለአፋርና ለሌሎችም የማህበረሰብ ክፍሎች ተደራሽ እንዲሆን ተደርጎ የተቀረጸ ነው። ነገር ግን ህገወጥ ነጋዴዎች ይህንን ህጋዊ መስመር ወደ ጎን በመተው በድብቅ የሚያካሂዱት እርድ በህግ የሚያስጠይቅና ና የዜጎችን ደህንነት የሚፈታተን ወንጀል መሆኑ ተሰምሮበታል። ድርጅቱ ይህንን ህገወጥ እንቅስቃሴ ለመቆጣጠር ከጸ ጸጥታ አካላትና ከሚመለከታቸው የክፍለ ከተማ አስተዳደሮች ጋራ በቅርበት እየሰራ መሆኑን የገለጹት ስራ አስኪያጁ በቀጣይ ቁጥጥሩ ተጠናክሮ እንደሚቀጥልና በህገወጥ ተግባር ላይ የተሰማሩ አካላት ላይ እርምጃ እንደሚወስድ አስጠንቅቋል። በኦሮሚያ ክልል አዲስ በተዋቀረው የሸገር ከተማ አስተዳደር በለገጣፎ ለገዳዲ ክፍለ ከተማ ደንበል ወረዳ ነዋሪዎች ላይ እየተጫነ ያለው ግልጽ ያልሆነ የገንዘብ ክፍያ ግዴታ ከፍተኛ የሆነ የህዝብ ቅሬታና ብሶት መቀስቀሱ ተሰማ። ነዋሪዎቹ እንደሚገልጹት የአካባቢው አስተዳደር አካላት ለምን አላማ እንደሚውል በውል ያልታወቀና በህጋዊ መንገድ ያልተደገፈ የገንዘብ ክፍያ እንዲፈጽሙ አስገዳጅ ሁኔታዎችን እየፈጠሩባቸው ይገኛል። በተለይም የአስተዳደር አካላት ክፍያውን የመሰብሰብ ሂደት በተመለከተ የሚከተሉት አሰራር ከፋይናንስ ህግና ከስነ ምግባር ውጪ መሆኑን ነዋሪዎች በምሬት ይገልጻሉ። ቅሬታ አቅራቢዎቹ ለዝግጅት ክፍላችን እንደገለጹት ክፍያው በመንግስት የገቢዎች ደረሰኝ ወይንም በወረዳው የፋይናንስ መዋቅር በኩል የሚፈጸም ሳይሆን በግለሰቦች የባንክ ሂሳብ ቁጥር ጭምር ገቢ እንዲደረግ እየተጠየቁ መሆኑ ጉዳዩን ይበልጥ አጠራጣሪ አድርጎታል። ይህ አይነቱ አሰራር የመንግስትን የፋይናንስ ደንብ የጣስና ለሙስና እንዲሁም ለብክነት የተመቻቸ መሆኑን ነዋሪዎች በመጠቆም ለልማት ነው እየተባለ ገንዘብ በግለሰብ አካውንት እንዴት ይገባል ሲሉ ጠንካራ ጥያቄን እያነሱ ይገኛሉ። የክፍያው አፈጻጸም ህጋዊነት ላይ የሚነሳው ጥያቄ በዚህ ብቻ የተወሰነ አይደለም። ነዋሪዎቹ ገንዘብ ከከፈሉ በኋላ የሚሰጣቸው የማረጋገጫ ደረሰኝ ህጋዊ የገቢ መሰብሰቢያ ማህተም የሌለውና በዘፈቀደ የተጻፈና በህግ ፊት ተጠያቂነትን ለማስፈን የማያስችል ብጫቂ ወረቀት መሆኑን ምንጮቹ አረጋግጠዋል። ይህ ሁኔታ ነዋሪዎቹ ለከፈሉት ገንዘብ ምንም አይነት ህጋዊ ዋስትና እንዳይኖራቸው ያደረገ ሲሆን፣ ገንዘቡ ወደ መንግስት ና ስለመግባቱም ሆነ ለታለመለት አላማ ስለመዋሉ ማረጋገጫ የለም የሚል ስጋት ፈጥሮባቸዋል። የአካባቢው ነዋሪዎች ክፍያውን ለምን አላማ እንደሚውል ለአስተዳደር አካላት ጥያቄ በሚያቀርቡበት ወቅት የሚሰጣቸው ምላሽ ወጥ ያልሆነ እና እርስ በእርስ የሚቃረን ነው። አንዳንድ የአስተዳደር አካላት ክፍያውን ለማዘጋጃ ቤት አገልግሎት ማሻሻያ የሚውል ነው ሲሉ፣ ሌሎች በበኩላቸው የድልድይ ግንባታ ለማከናወን ታስቦ የሚሰበሰብ ነው የሚል የተለያየ ምላሽ እየሰጡ ይገኛሉ። ይህ ወጥነት የሌለው መረጃ ነዋሪዎቹ ሰዎችን ግራ ያጋባ ሲሆን ገንዘቡ ለህዝብ ጥቅም ሳይሆን ለግለሰቦች ጥቅም ሊውል ይችላል የሚለውን ጥርጣሬ አጠናክሮታል። ከሁሉም በላይ ነዋሪዎቹን ያስመረረውና ለደህንነት ስጋት የዳረጋቸው ጉዳይ ገንዘብ የመሰብሰብ ሂደት የሚከናወንበት ሰዓትና መንገድ ነው። ነዋሪዎቹ እንዳሉት የአስተዳደሩ ሰዎችና ተባባሪዎቻቸው በመደበኛ የስራ ሰዓት ብቻ ሳይሆን ምሽት ላይ በየቤቱ በመዞርና በራፍ በማንኳኳት ይህንን ያህል ብር በግለሰብ አካውንት አስገቡ እያሉ ማስጨነቃቸው የዜጎችን የመኖር ዋስትና የሚጋፋ ተግባር ሆኗል። ማታ ማታ በር እያንኳኩ የሚደረገው ማስገደድ እጅግ ተማረናል። ሰላም አጠናል ሲሉ ነዋሪዎቹ የደረሰባቸውን እንግልት ለሸገር ጆርናል ገልጸዋል። በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች የመልካም አስተዳደር እጦትና የኑሮ ውድነት ህዝቡን እየተፈታተነ በሚገኝበት በዚህ ወቅት በሸገር ከተማ አስተዳደር ስር የሚፈጸመው ይህ አይነቱ ግልጽነት የጎደለው አሰራር በአስተዳደሩና በህዝብ መካከል ያለውን መተማመን የሚሸረሽር ነው። ነዋሪዎቹ የሚመለከተው የላይኛው የመንግስት አካል ጉዳዩ በአስቸኳይ አጣርቶ ህገወጥ አሰራርን እየተከተሉ ባሉ አካላት ላይ እርምጃ እንዲወስድና ህጋዊ አሰራር እንዲሰፍን ጥሪ አቅርበዋል። እስካሁን ድረስ ከወረዳውም ሆነ ከክፍለ ከተማው በጉዳዩ ላይ የተሰጠ ይፋዊ ምላሽ የለም። የኢትዮጵያ ከፍተኛ የመንግስት ና የመከላከያ መሪዎች ህዳር 16 2018 ከዩናይትድ ስቴትስ የአፍሪካ ኮማንድ አዛዥ ጀኔራል ዳግቪን አርኤም አንደርሰን ጋር ቀጠናዊ የጸጥታ ጉዳዮች ና የሁለቱን አገራት ወታደራዊ ትብብር ማጠናከር በሚቻልባቸው መንገዶች ላይ ሰፊ ውይይት አካሂደዋል። በዚህ ጉብኝት ወቅት ጀኔራል አንደርሰን ከጠቅላይ ሚኒስትር አብይ አህመድ እንዲሁም ከኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በየተራ ተገናኝተዋል። የውይይቱ ዋና ትኩረት በምስራቅ አፍሪካ በተለይም በቀይ ባህር አካባቢ ስላለው ስትራቴጂካዊ ደህንነት እንዲሁም የሽብርተኝነት ስጋቶችንና ለቀጠናው ሰላምና መረጋጋት የጋራ ጥረቶቹን ማጉልበት ላይ ያተኮረ ነበረ። ጠቅላይ ሚኒስትር አቢይ አህመድ ከጀነራል አንደርሰን ጋራ የተደረገውን ውይይት አስመልክቶ በማህበራዊ ሚዲያ ገጻቸው ላይ ዛሬ ጠዋት ከዩናይትድ ስቴትስ የአፍሪካ ኮማንድ አዛዥ ጀነራል ዳግቪን አርኤም አንደርሰን ጋራ በክልላዊ የጸጥታ ጉዳዮችና ትብብርን የበለጠ ለማጠናከር ተገናኝቻለሁ በማለት ጽፈዋል። ይህ መግለጫ በሁለቱ አገራት በጋራ ጥቅማቸው ላይ የተመሰረተ ወታደራዊና የደህንነት ግንኙነትን ለማጠናከር ያላቸውን ቁርጠኝነት የሚያመለክት ነው። በኢትዮጵያ መከላከያ ሚኒስቴር ባካሄዱት ውይይት ደግሞ ፊልድ ማርሻል ብርሃኑ ጁላ የኢትዮጵያና የአሜሪካ ወታደራዊ ትስስር ለበርካታ ዓመታት የዘለቀ እና በተለያዩ ዘርፎች የዳበረ መሆኑን ጠቅሰው ይህንን ግንኙነት በቀጣይ ለማጠናከር የኢትዮጵያ መንግስት ያለውን ፍላጎት አረጋግጠዋል። ጀነራል አንደርሰን ኢትዮጵያ የባህር በር በሰላም የማግኘት ሂደቱን እንደሚደግፉ ገልጸው ኢትዮጵያ የባህር በር ማግኘቷ በቀይ ባህር ደህንነት ላይ ያለውን ጠቀሜታ አምነውበታል። አዛዡ ይህንን ስትራቴጂካዊ ጉዳይ ኢትዮጵያ ለቀጠናው ደህንነት ያላትን አስተዋጽኦ የበለጠ እንደሚያጠናክር ያላቸውን እምነት ገልጸዋል። ጀነራሉ ከዋሽንግተን ዲሲ ባለስልጣናት ጋር ስለ ኢትዮጵያ ፍላጎትና በስደተኞች ካምፕ ውስጥ ደህንነትን ለማረጋገጥ ስላላት እቅድ እንደሚወያዩ መግለጻቸው የአሜሪ አሜሪካ አስተዳደር ለኢትዮጵያ ባህር በር ጥረት ከፍተኛ ትኩረት መስጠቱን ያሳያል። ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገው ጥረት ጠንካራ የዲፕሎማሲ ስራ እየሰራ ሲሆን እስካሁን ድረስ የባህር ኃይሏን መልሳ ለመገንባትና ለማጠናከር ከሩሲያና ፈረንሳይን ከመሳሰሉ አገራት ድጋፍ ማግኘቷን አስታውቃለች። በተያያዘ ዜና የኢትዮጵያ የባህር ኃይል አዛዥ ሌተናንት አድሚራል ክንዱ ገዙ ከጣሊያን ባህር ኃይል ልዑካን ቡድን ጋራ የሁለትዮሽ ስልጠናና ልምምድ ልውውጥን በተመለከተ ውይይት ማድረጋቸው ታውቋል። በተመሳሳይ ኤርትራ ከዋሽንግተን ጋር ያላትን ግንኙነት ለማሻሻል የምታደርገው ጥረት ብታጠናክርም የኢትዮጵያ ባለስልጣናት ስለ ቀይ ባህር መዳረሻ ባሳዩት አቋም ቁጣዋን ስትገልጽ ቆይታለች። ቅዳሜ ዕለት በዝርዝር ባወጣችው መግለጫ ኤርትራ የአለም አቀፍ ህግ የባህር በር የሌላቸው ሀገራት ከጎረቤት ሀገራት ወደቦች እንዲያገኙ የሚፈቅደው በሁለቱ ሀገራት መካከል በሚደረግ ድርድርና ስምምነት ብቻ እንደሆነ አስታውቃለች። ነገር ግን እነዚህ መብቶች የሌላን ነጻ ሀገር የባህር ወደብ ቋሚ ቁጥጥር እንደማይሰጡ አበክራ ገልጻለች።